ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ያላችሁበት ሰላማችሁ ብዘት ይበል። አገራችንን ሰላም አላህ ያደርግልን። ዛሬ ሀባይ ስለወርቅ እንዳጠይቁኝ በጣም ልቤ ተሰብሯል። በጣም ከፍቶኛል። ከምላችሁ በላይ በጣም ነው የያዘንኩት። በጣም በጣም ነው የከፋኝና በራሳችሁ ሰው በቃ የራስ ያላችሁ ሰው እናንተን አደጋ ላይ የሚጥል ነገር ሲያደርግ ወላሂ ልብ ይሰብራል፣ ልብ ይነካል እና አንዳንድ ጊዜ እንደኔ የዋህ የዋህ የሚያጫውታችሁ ሰዎች ከኔ ትምህርት መውሰድ አለባችሁ ብዬን ይሄንን ቪዲዮ ልሰራ የቻልኩት ማለት ነው። ለሰው መልካም ሰራን ብላችሁ ምላሻችሁ ግን በጣም የሚያስጠላ ሲሆን ወላሂ በጣም ነው የሚሰማው። እና እኔ ያጎቴ ልጅ ያረገችኝን ነው የምነግራችሁ። በዚህ አጋጣሚ ተደብቀሽም ቢሆን ይህን ቪዲዮ ታየዋለሽ እንደምታየውም እርግጠኛ ነኝ ሀቢበቲ ማለት ነው። በእኔ ላይ ያረግሽው ነገር በህይወቴ እንደፈረምሽ ነው ማስበው ማለት ነው መቼም የማረሳው ነገር ነው መቼም ለእኔ ይሄ አይገባኝም ነበር እውነት ለመናገር ይሄ ለእኔ የሚገባኝ አይደለሁም እኔ ማንንም ከምነካካ ልጅ አይደለሁም ለማንም ክፉ ሙሉ ሴትም አልነበርኩም ሀቂቃ ምክንያቱም በኩንትራት መእታ እሰቡት በኩንትራት መእታ የመጣችበት ቤት ስላልተስማማት በጣም ችግር ላይ ስለነበረች መክተብ ተመልሳ ወደ ሀገር ያሳፍሯት። በጣም እያለቀሰች ታማ ነበር መክተብ ውስጥ ታማ ማለት ነው። እሰቡት 24 ሰዓት ነው የምታለቅሰው እኔ ላይ እየደወለች 24 ሰዓት ማለት ትችላላችሁ። እንደዛ ሆነ እኔ አገሬ መመለስ አልፈልግም የሰው ብር ተበድሬ ነው የመጣሁት እያለኝ በጣም ስታለቅስ በጓደኛ በጓደኛ ብዬ ያልፈለኩት ያልጠየቅኩት ሰው የለም ፈልጉልኝ እያልኩ ማለት ነው። ከፊል ያኔ እሷን በኮንትራት የሚያሰራ ሪያድ አንድ ጓደኛ የነበረች በፊት የምሰራባት ገጠር አልገሲም በፊት የምትሰራባት ሴትዮ ስድስት ወር ሰርታባት አለ። እሷን ጠይቃ እሺ ብላን፣ ፓስፖርቷን ሁሉ ነገር ከንላት አሰራችላት ወሰደቻት። እንግዲህ በእኛ አማናነት ማለት ነው እሷን ስለምታውቃት እኔ ደግሞ የእሷ ጓደኛ ስለሆንኩ ማለት ነው። እሰቡት ሴትዮዋ ቁጥጥር የላትም። ያኔ በዚህ ወጣች በዚህ ገባች አትላትም። ምክንያቱም በእኛ ላይ ስለሆነ የገባችሁ፣ በሰው ላይ ስለሆነ ትጠፋለች ብላ አላሰበችም። እሰቡት። እያለች እያለች ሴትዮዋ ያኔ ቋንቋ አትችልም። አዲስ ናት። መግባባት አይችሉም። እተለማመዱ ድረስ ሀያ አራት ሰዓት ነው የምደውለው። ሴትዮዋ እኔ ላይ የሆነ ነገር ሲጠፋ እኔ ላይ ነው የምደውለው፣ የሆነ ነገር ስታደርግ እኔ ላይ ነው። ልጅቷ የሆነ ነገር ስትፈልግ ልጅቷም እኔ ላይ ነው የምደውለው ለመዴ ድረስ በጣም ተቸግሬ ነበር። እኔ ለራሱ ማለት ነው፣ ለነሱም መተርጎሙ። እንደዛ ሆኖ ለመደች፣ አልሐምዱሊላህ። እየሰራ የገንዘብ እንትን ማለትም ጀመረች፣ እየኖረች አሁን። በመሀከል ዛሬ ጠዋት በጁምዓው ሰላም እንዳሉን አጅሬ ተነጋግራ ተነጋግራ ጠፍታለች። እሰቡት። በዛ ስታለቅስ እንደዛ ስትሆን የት ነሽ አላሉ ሰዎች ዛሬ ገንዘብ መቁጠር ስጀመር ደህና ስራ ስትሰራ በዛ በዚህ በዛ በዚህ ብለው ልጅቷን አስጠፍተዋታል። እሰቡት፣ እዛ ሴትየዋ በጠዋቱ ትደውላለች። እኔ ደግሞ ስራ ላይ ከሆንኩ ስልክ አላነሳም በፍጹም ሰዎች አይወዱም ስራ ላይ ሆኝ፣ ይሄ ማዕሩፍ ነው። ከዛ ትደውላለች፣ እንዴት! በቃ ጨነቀኝና ነሳሁ። ሳነሳው የት ናት? የት አደረግሻት? እብድ መቼም እናንተ ታቃላችሁ፣ ምን እንኳ ቢወዷችሁ አሰሪዎቿችሁ የሆነ ነገር ታገኙባቸው ቅይር እንደሚሉ ማለት ነው። አይደለም ሌላ ሰው ጭራሽ እኔ እንዳያስጠፋሃን ነገር ነው ያደረገችው። ሴትዮ አበደች። ግዴታዋን አልጨረሰኝም። ግዴታዋን እራሱ ብጨርስ እኔ ካመጣሁባት ራሴ ወስጄ ነው እንጂ ለዛ ማስረከብ ያለብኝ፣ መጥፋት የለባትም ነበረ። አበደች። ስፈልግ አስይዝሻለሁ ትላለች። ስፈልግ ብሬን አስር ሺ ከፍሌ ነው ያመጣሁት። አስር ሺ ሪያሌን ታመጫለች ትላለች። ተውኝ፣ የማትለው ነገር የለም። ኢቨን እስካሁን ድረስ እንኳን እየደወለች ነው እኔ መማረቅ እችላለሁ። እኔ አላህ ነው ጠባቂ፣ ባላህ ነው የምወከለው። ነገር ግን እሷ ብትሆን እንደሷ ስራ ታንድም ሁለት ሦስት ሦስት በቁጥር የማይዘለቅ አስጠንቅቂያታለሁ። እኔ ችግር አይደለም። ሆ ያኔ እሷ ተጠፋኝ፣ ሸሪሀዬን መቁረጥ አልችልም። ኢሜሌ በሸሪሀዬ ነው። ስለዚህ አንቺ ብጠፊ እኔ ሸሪሀዬን መዝጋት ይችል ነበረ፣ ግን አልችልም ብዬ ነግሪያታለሁ። በኢሜሌ መያዝ እችላለሁኝ፣ ሸሪሃ ራሱ ብዘጋ ብያታለሁኝ። እሰቡት። ይሄን እያልኳት እንዴ፣ የማያውቃችሁ ሰው እንኳ ቢሆን ይሄን ድርጊት ቢያደረገው እኮ ችግር የለውም። እሷ ግን በራ እንደሆነ ይትሁን፣ ብትያዝም ምንም ብትል እንደሆነ ይትሁን ብላ በራቷ ተነጋግራ ይችን ድርጊት አደረገች፣ አጠፋች። ንሰቡት። አሁን ላይ ከጥለብ ጠፍተው ይቃማም ስለሚያሰሩ አንቺ ለምን አጠፊም፣ ይቃማ ታሰር ያለች ምናምን። ያው ታውቃላችሁ ጥፊ ስለሚባሉ በእኔ ህይወት ላይ ግን ፈርማ ነው እሷ የጠፋችሁ። እኔ እኮ ሌላ እሷ በራሷ ማዕታ ቢሆን አስጠፊ ብትልሺ እኔ ለራሴ የማረገው ነገር ነው። መጥፎ ሰዎች ከሆኑ ግን አስቡት እስኪ በእናንተ ቦታ ብትሆኑ፣ በእኔ ቦታ ብትሆኑ እናንተ ምን ታድርጋላችሁ? ያው ባላህ ተወከል ነው ትወከላላችሁ። ግቢ ለምን ሀገርሽ አትገቢም? አጎቴ ልጄ ልጄ ሲል ሞተ ለምን አትገቢም ምናምን ሀገርሽ ቢበቃሻ ብትለኛለች። እኔ ለካ ለኔ ያዘነኝ ይመስሎኛል። እሰቦት ለኔ ያዘነኝ የለኝ እንደ እህትነት መስሎኛል። ምን እንዳሰበችልኝ አላወቅኩም ነበረ። አገርስ እስከምገባ ቢያንስ ብትታገስስ ምን ችግር አለው? እንደገና ሁለት ዓመቷን ጨርሳ ትንሽ ነው የቀራት፣ የተወሰነ ነው የቀራት፣ የተወሰኑ ወራቶች እነዛ ጨርሳ መክተብ ተመልሳ እንደ አማራጭ ወይ ሌላ ስራ ብትፈልግስ፣ ወይ አገሯስ ገብታ መምጣትስ ብትችል ችግር የለውም። እኔ እንደው እስከምገባ ብትጠብቅ ምን ችግር አለው? ምናልባት ሁሉም ነገር እኮ በምክር ይሆናል። ገብታችሁ አላ አደለ እኔን አደጋ ላይ ከመጣል እኔ አሁን ይቺን ቪዲዮ ይህንን የወርቋ ጋር ወደ ፊት ልሰራላችሁም ላልሰራላችሁም እችላለሁ። ይሄ ነገር ህግ ታውቃላችሁ፣ በስልኬ መጣ፣ አንጠልጥለው ከርቸሌ ሊያስገቡኝ ይችላሉ። ማን ያውቃል? ሆነ ዱአ አድርጉልኝ። እኔ አላህ ይጠብቀኛል ኢንሻአላህ። እኔ ለሰው ክፉ የምመኝ መኝ ሴት አይደለሁም። አላህ የልቤን አይቶ ይጠብቀኛል። ነገር ግን ያደረገችብኝ እውነት በማንም ላይ የማይደረግ የራሳችሁ ሰው የእኔ የምትውሉት ሰው ይሄን ነገር እንዴት ያደርጋል? አይደለም እንዲው የራሴ እንዲው የምታቁስ ሰው ቢሆን ራሳችሁ አንጠታችሁት ለምን? ነውር ነው ነውር ማለት ነው። ወላሂ ነውር ነው። እኔ ለምን እኔ እስር ቤት በሰብሳለሁ? ወላሂ ነው ምላችሁ። አባቴ ሁለት ሺህ አስራ ሦስት ላይ ነው ሳላየው የሞተው ማለት ነው። አስባችሁታል? እዚህ ስደት ላይ ስንከራተት የቀረችኝ እናቴን ሳላይ እንኳ እስር ቤት ገብቼ መበስበስ አልፈልግም። ያለ ስራዬ ወንጀል፣ የራሴ ወንጀል ቢኖርባችሁ እኮ በራሳችሁ ችግር የለውም ብትቀጡም በስራችሁ ልክ ነው። ግን ምንም ሳልሰራ መልካም በሰራሁኝ፣ ለሰው ጥሩ ባረኩኝ፣ ይሄ ሁሉ አይገባኝም ነበር። ግን ታጎት ልጅ የማይጠበቅ ታንድ ሰው የማይጠበቅ ስራ ነው።